ሴት ልጅ እንድትሸሽ የሚያደርጉ ስህተቶች። ወንድሜ ሴት ልጅ ትወደኛለች የእኔ እንድትሆን ያደርጋታል ብለህ የምታደርጋቸው ነገሮች ከአንተ እንድትርቅና እንድትሸሽ እያደረጓት ቢሆንስ? አሁን እነዚህን ማድረግ ካቆምክ በእርግጠኝነት የምነግርህ ራሷ ፈልጋህ ትመጣለች። ዛሬ ከእኔ ከአህትህ ጋር እስከ መጨረሻው ከቆየህ ራሷ ፈልጋህ እንድትመጣ ማቆም ያለብህን ነገሮች እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ይቆዩ። ሰላም ሰላም፣ ውዴና ፊዳር ቲዩብ ቤተሰቦች፣ እንደምናላችሁልኝ። እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሐሳብ ተመልሼ እመጥቻለሁ። ውድ ቤተሰቦቼ፣ ገና ቪዲዮ እንደለቀኩ ለምትሰጡኝ ሐሳብ አስተያየት፣ ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ ለምትሉኝ ሁሉ በጣም አድርጌ አመሰግናችኋለሁ። እወዳችኋለሁ። እና ደግሞ ውዶቼ ሊፔ እና አብረታችሁ ይኸውልኝ። ከመጀመራችን በፊት ግን የእውነት የእውነት አንድ ሰው እንዳይቀር፣ ሁላችሁም እስኪ ላይክ አድርጉት። እሺ፣ ላይክ ካደረጋችሁ መጀመር እንችላለን። የመጀመሪያው ነገር ራሷ ፈልጋ እንድትመጣ የግድ የግድ ማቆም ያለብህ መተው ያለብህ ስህተት የሆነው ነገር ራስህን ዝቅ ዝቅ ማድረግ ነው። በቃ ለራስ ያለህ ግምት አናሳ መሆን ማለት ነው። ይሄ በጣም ወሳኝ ነገር ነው። ብዙዎቻችሁ ለራሳችሁ የምትሰጡት ነገር በጣም በተለይም ደግሞ ዴቲንግ ላይ ሴትን ልጅ ለመቅረብ በምትሄዱበት ሰዓት ላይ ለእሷ ያላችሁ ነገር በጣም የበዛ ለእሷ የምትሰጡት ቦታ ስለእሷ የምታስቡት ነገር በጣም የተጋነነ ይሆን እና በተቃራኒው ደግሞ ለራሳችሁ ያላችሁ ነገር በጣም የወረደና አነስተኛ አድርጋችሁ ነው የምትሄዱት እና በዚህ ሰዓት ላይ ፌል ነው የሚያደርገው እንድትርቃችሁ እንድትሸሻችሁ ነው ያደርጋት። መጀመሪያ ላይ ስትቀርቧት ለእሷ ያለህን ቦታ ሳይሆን የምታየው አንተ ጋር ራሱ ምን አለ ነው። ለእሷ የሰጣትን ቦታ፣ ስለሷ የምታወራው ነገር፣ ለእሷ የምታሳያት እንክብካቤ ምናምን ከዛ በኋላ የሚመጣ ነው። መጀመሪያ አንተ ለራስህ የምትሰጠው ቦታ ምን አይነት ነው? በቃ ይሄንን ነው የምታየው። ይህንን ደግሞ የምታሳየው በምትቀርባት ሰዓት ላይ ይዘህ በምትቀርበው በራስ መተማመን ነው። በቃ ስታወራት እንዴት ነው የምታወራት? ራስን ስትገልጽ እንዴት ነው የምትገልጸው? ስለ ራስህ በቃ ራስን እንትን እያልክ በቃ ስምህን ለመናገር እንደዚህ ብለህ ወደዛ ብለህ ምናምን አይሆንም ራስን በደንብ አድርገግ መግለጽ መቻል አለብህ። ራስን ዝቅ ዝቅ ማድረግ የለብህም። ራስህን ከፍ ከፍ ማድረግም የለብህም። ግን በቃ መጠነኛ የሆነ በራስ መተማመን ያስፈልግሃል። ያንን ይዘህ ከተገኘ እውነቴን ነው የምልህ ሴት ልጅ ከርቀት የምታየው ሻይን የሚያደርግ ኳሊቲ ነው እና ራሷ ፈልጋ እንድትመጣ ያደርጋታል። ስለዚህ በተቻለ አቅም ፍቅር ውስጥ ስትሆን ወይም ደግሞ ሴት ልጅ ለመቅረብ ስትሞክር ለማናገር ስትሄድ ራስህን ዝቅ ዝቅ ማድረግህን አቁም። በጣም ትልቅ ስህተት ነው። ይልቁንም በደንብ አድርገህ ራስን መግለጽ የምትችል ስለ ራስህ የምታወራው ነገር ነው። ቀጥሎ እድል እንድትሰጥ እንድታገኝ ምናምን የሚያደርጋት የምታወራው ነገር ብቻ ሳይሆን የምታሳየው ነገር ኮንፊደንስ፣ ስንል በቃ አረማመድ፣ አካሄድ፣ ራስን የምትቀመጥበት መንገድ ሁሉ ነገር፣ ብዙ ነገሮች ይገልጻሉ ኮንፊደንስን። እና ራስን ዝቅ ማታደርግ፣ ራስን ማታቀል አይነት ወንድ ሆነ ከተገኘ ወደ ቀጣዩ ስቴፕ፣ እሷን ወደ ማውራት፣ ለእሷ የሚደረጉ ነገሮችን ደግሞ ወደ ማድረግ እንድትሄድ ትፈቅድልሃለች ማለት ነው። ስለዚህ መጀመሪያ ላይ መግቢያው በር ነው ማለት ነው፣ ይህ ራስን ዝቅ አለማድረግ። ስለዚህ ይህንን ማድረግህን ካቆምክ እንዳልኩት ነው ቀጥሎ ከምነግር ነገሮች ጋር አንድ ላይ ተደምሮ ራሷ ፈልጋ እንድትመጣ ያደርጋታል። ሁለተኛ፣ ግብ አለመኖር ወይም ደግሞ አላማ አለመኖር። አላማ አለመኖር ማለት እኮ የት እንደሚሄድ የማያውቅ ሹፌር ማለት ነው። ህይወት እንግዲህ አለ ያ ህይወትን ወዴት እንደምትወስደው እንዴት እንደምታደርገው አታውቅም፣ ግን ዝም ብለህ እየነዳህ ነው ያለው። አስባችሁታል? የት እንደሚሄድ የማያውቅ ሱፌር በቃ ሲዞር ነው የሚውለው፣ ከተማውን አካሉ አካሉ፣ ሲመሽበት ወደ ቤቱ ይገባል ማለት ነው። የት እንደምትሄድ የማታውቅ ነህ ማለት ለፍቅር ግንኙነት ሄደህ የት እንደሚሄድ አላውቅም፣ ግን አብረሽኝ ትመጫለሽ ብለህ እንደመጠየቅ ማለት ነው በህይወት ላይ። ያ ግብ ያስፈልጋል። እንደዚህ ነው የምሆነው፣ እንደዚህ እየሞከርኩ ነው፣ እንደዚህ እያረግኩ ነው፣ እዚህ ቦታ የመድረስ ህልም አለኝ፣ ሀሳብ አለኝ። ለዛም ደግሞ አሁን እየጣርኩ ነው፣ እየሞከርኩ ነው ብለህ የምታሳየው ነገር ያስፈልጋል። ይህንን በደንብ አድርገህ ማሳየት ከቻልክ ይሄ ካለ ትልቅ ኳሊቲ ነው። ግብ ካለ ዓላማ ካለ የት መድረስ እንደምትፈልግ በደንብ አድርገ አውጥታ አውርደ የጨረስክ ሰው ከሆን በእውነት በጣም ትልቅ ነገር ነው። ትልቅ ኳሊቲ አለ። በተቃራኒ ደግሞ ግብ ከሌለ የት እንደምትሄድ እማታቅ ከሆነ ሴት ልጅ የት ብላ ትምጣሽ? ሹፌር ነህ ብያለሁ። የት እንደምሄድ ማያቅ ሹፌር እና የት እንደምሄድ አላውቅም አብረሽኝ ትመጫለሽ ብለን እንደመጠየቅ ማለት ነው። ይሄ የማይሆን ነገር ነው። በቃ ቢሆንም የሆነ ሰዓት ላይ ሲደክማት ከመውረዱ አይቀርም፣ ከመኪናው መውረዱ አይቀርም በቃ ያልችሏት ማለት ነው። ስለዚህ የጊዜ ጉዳይ ነው እንጂ ግብ ከሌለው ዓላማ ከሌለው ሰው ጋር ህይወት አይቀጥልም። ኢቭን ትዳር ላይ ራሱ ደርሰው ይሄ ሰው ዓላማ የለውም ብለው የተለያዩ በጣም ብዙ ሰዎች አሉ እና ዓላማ በጣም ወሳኝ ነገር ነው። ስለዚህ ዓላማ ይኑርህ፣ ግብ ይኑርህ። ይሄ ካለህ እንግዲህ ሴት ልጅ ራሷ ፈልጋ ትመጣለች። ራሷ ፈልጋ አንኳኩታ መኪና ውስጥ ትገባለች ማለት ነው። የት እንደምትሄድ ስለምታውቅ የት ነ ወዴት ነ ስትል የምትመልስላት መልስ ስላለ በዛ መልስ ተስባ ከአንተ ጋር አብራ ለመሄድ ትወስናለች ለች ማለት ነው። ስለዚህ ይሄ በጣም ወሳኝ ኳሊቲ ነው። ይህንን ነገር ካስተካከልክ፣ ይህን ማድረግህን ካቆምክ፣ ያለ ግብ መኖር፣ ያለ አላማ መኖር፣ ያለ ህልም መኖርህን ካቆምክ፣ እመነኝ እራሷ ፈልጋ ትመጣለች። ሶስተኛ አለማዳመጥና በነገሮች ላይ እውቀት ያለ መኖር ይሄ በጣም ትልቅ ስህተት ነው። እዚህ ላይ እንኳን ወንዶች አብዛኞቻቸው ወንዶች ጥሩ ናችሁ ብዬ አስባለሁ፣ ግን የተወሰነ ሰዎች ጋር ችግር ስለማይ ስለሱ ላውራችሁ ብዬ ነው። ጠቅላላ እውቀት ያስፈልጋል አደለ? ስለ ነገሮች ማወቅ ያስፈልጋል። በተለይም ደግሞ ወንድ ልጅ ይሄ አንዱ ሊኖረው የሚገባ ትልቅ ኳሊቲ ነው። ምክንያቱም ወንድ ልጅ የቤቱ መሪ ነው። የቤቱ መሪ እስከሆነ ድረስ ብዙ ነገሮች ላይ እውቀት ያስፈልገዋል። ምክንያቱም መምራት በአንድ ወገን ብቻ የሚሆን አይደለም። ስለ ስራ የሆነ ነገር ስላወቅህ ብቻ ቤትን መተ መምራት አትችልም። ስለ ገበያው ማወቅ አለብህ። ስለ አስቤዛውም ማወቅ አለብህ። ስለ ልጆች አስተዳደግ ማወቅ አለብህ። ትዳር እንዴት እንደሚመራ ማወቅ አለብህ። ይሄ ስለ ነገሮች ያለ ጠቅላላ እውቀት ያስፈልጋል። ስለ ሀገርህ ማወቅ አለብህ። እነዚህ ነገሮች እነዚህ ነገሮች ላይ ሰብሰብ ያለ ስለመንፈሳዊ ሕይወት ማወቅ አለብህ። እነዚህ ነገሮች ድምር የእነዚህ ነገሮች ኮምቢኔሽን ነው ጥሩ የሆነ የመሪነትን ጥበብ የሚሰጥ ማለት ነው። ስለዚህ እዚህ ላይ ፌል እንዳታረግ ተጠንቀቅ። ስለብዙ ነገሮች እውቀት ያስፈልጋል። ለምሳሌ አሁን ስለ ፍቅር ግንኙነት ለማወቅ ይህን ቪዲዮ እየተመለከትክ ነው። በጣም አሪፍ ነገር ነው። ልክ እንደዚህ ሁሉ ሌሎች ነገሮች ላይም ሌሎች ኤሪያዎች ላይም ሌሎች ቦታዎች ላይም ለማወቅ የምትጥር መሆን አለብህ። ያ ሰብሰብ ያለ እውቀት ነው እንድትመራ የሚረዳህ እና ሴት ልጅም እራሷ ፈልጋህ እንድትመጣ የሚያደርግ ይሄ እውቀት ነው። በእውነት ነው የምላችሁ እኛ ሴቶች እንደዚሁ ዝም ብለን ስናወራ ወንዶችም እርስ በእርሳቸው ከሌሎች ጓደኞቻቸው ጋር ሲያወሩ ይህንም በደንብ እናያለን። በቃ ስለ ነገሮች ያለው እውቀት ስለ ነገሮች ማውራት ይችላል ወይ፣ ስለተጠየቀው ነገር እዛ ጋር ስለሚወራው ነገር ሀሳብ መስጠት ይችላል ወይ፣ ያውቀዋል ወይ የሚለው ነገር እንደ ትልቅ መፈተኛ ነው ምናየው ማለት ነው እንደዚህ አውቀነው እንደዚህ ኮንሽስ ሆነ ላይሆን ይችላል ግን በቃ ስለ ነገሮች ስለማንኛውም ነገር ላይ ማውራት የሚችል ሀሳብ መስጠት የሚችል ሰው የሚማርከን ነው እና ይሄ ትልቅ ኳሊቲ ነው ማዳመጥም እንዳልኳችሁ እውቀት የሚገኝበት ብዙ መንገዶች አሉ ከማንበብ የተለያዩ ፖድካስቶችን የተለያዩ ቪዲዮዎችን በማየት አሁን ላይ ጊዜው በጣም ጥሩ ሆኖልናል እና እውቀት ቤታችን ድረስ እጃችን ላይ ይመጣል እና ደስ ይላል በጣም ስለዚህ ስለምትፈልጉት ነገርም ሆነ አሁን ላይ ማወቅ ስላለባችሁ ነገሮች ለማወቅ የምትጥሩ መሆን እዛ ላይ አለመስነፍ፣ ለማወቅ ለመማር አለመስነፍ በጣም ትልቅ ኳሊቲ ነው። ለማወቅ የምትሰንፍ ከሆነ ብዙ የማታዳምጥ ከሆነ በተለያዩ ነገሮች ላይ እውቀትን ለመሰብሰብ የማትጥር ከሆነ እባክህ እባክህ አሁኑኑ አቁምና በተቃራኒው ለማወቅ ሞክር ለማወቅ ጣር። በጣም ይጠቅምሃል። በህይወት በጣም የሚጠቅም ትልቅ ነገር ነው። የሚማር ልብን ማዘጋጀት ማለት ነው። እና እራሷም ደግሞ ፈልጋ ሴት ልጅ የእውነቴን ነው የምልህ፣ ይሄ ኳሊቲ ካለ በነገሮች ላይ ጠቅለል ያለ እውቀት ካለ ማቾርድነ ማለት ነው። እና ሴት ልጅ ደግሞ የሚያዳምጣትን ወንድ ትመርጣለች፣ በዛ ላይ ደግሞ እውቀት ያለውን ወንድ እና እራሷ ፈልጋ እንድትመጣ የሚያደርገው ሶስተኛው ነገር ይሄ ነው። አራተኛ መጨቅጨቅ ወይም ደግሞ አስር ጊዜ መደወል አሁን ላይ በቃ አብዛኛው ነገሮች በስልክ ነው። በቃ አሁንም አሁንም መደወል፣ አሁንም አሁንም በቃ የሆነ ቴክስት መላክ፣ በላይ በላይ ፋታ ያለ መስጠት ነገሮች፣ እነዚህ በጣም ትልቅ ስህተቶች ናቸው። እንዳልኩት መጀመሪያ ላይ በራስ መተማመንህ ላይ ስራ ብያለው፣ ሁለተኛ ላይ ግብ ይኑርህ ብያለው፣ ሶስተኛ ላይ ደግሞ ጠቅላላ እውቀት ስለ ነገሮች ይኑርህ ብያለው። እነዚህ ሁሉ ነገሮች ራስ ላይ የምትሰራው የምታሳያት ነገሮች ናቸው። እነዚህ ነገሮች ደግሞ በጣም የሚማርኩ በጣም የሚያሸንፉ ነገሮች ናቸው። እነዚህ ሁሉ ነገሮች ያሉት ወንድ አስር እየደወለ አስር እየጨቀጨቀ ይሆናል አይደል? እንደዛ አያደርግም። በቃ ይሄ ራሷ ፈልጋህ እንድትመጣ ፋታ መስጠት አለብህ። አንተ እኮ ብዙ ኳሊቲዎች አሉ፣ እሷም ያሏት ነገሮች አሉ። እነዚያ ነገሮች ባላንስ ሆነው እሷም እንድታወራ፣ እሷም እንድትደውልልህ ጊዜ መስጠት አለብህ። ዝም ብለህ መጨቅጨቅ፣ በነገራችን ላይ በኋላ እመጣበታለሁ፣ መጨቅጨቅ እና መንከባከብ ይለያያሉ። ፋታ ማሳጣት፣ አሁንም አሁንም መደወል፣ አሁንም አሁንም መደወል፣ አሁንም አሁንም በቃ እነዚህ ነገሮች በጣም ፋታ ማሳጣት ነው፣ መንከባከብ አይደለም ይሄ። ስለዚህ በተቻለ አቅም አታብዛው። አስር ጊዜ አትደ ጭቅጭቅ አይሆንም። በቃ የምታደርገው እንክብካቤ በልኩ ነው መሆን ያለበት እና ይህም እንድትሸሽ የሚያደርግ ነገር ነው በቃ ጭቅጭቅ ስታደርግ ኦቨር ኮንትሮሊንግ መሆን ይመጣል በኋላ የት ነሽ ለምን እንደዚህ አሁን እንደዚህ አላልሽኝም ነበር ከዚህ በኋላ ምናምን ይመጣል እና አንተ በራስህም ነገሮች ቢዚ መሆን አለብህ ስለዚህ አታብዛው አስር ጊዜ ደግመህ ደጋግመህ ዝም ብለህ አት አትደውል ይህ ስህተት ነው ይህን ማድረግህን ካቆምክ እመነኝ እሷም ለአንተ ያላት ነገር በጣም እየጨመረ እየጨመረ ነው የሚመጣው ራሷ ፈልጋ ትመጣለች ምክንያቱም ፋታ ሰጠሃታ ወደ አንተ እንድትመጣ። አንዳንድ ጊዜ ፋታ አትሰጥም፣ እሷ እንዴት ትምጣ? አንተ ትደውላለህ፣ አንተ በላይ በላይ መቼ ትደውል እሷ? እንደዚህ አታድርግ። አምስተኛ አለመንከባከብ። አዎ፣ አንዳንድ ጊዜ በጣም የምትንከባከቡ ይመስላችኋል፣ ግን አትንከባከቡም ከነ ጭራሹ ማለት ነው። አሁን በአሁኑ ሰዓት ላይ መንከባከብ እርግጥ ነው እኛ ሀገር አሁን ላይ ትንሽ የተሻሉ ነገሮች አሉ፣ ለውጦች አሉ። ወንድ ልጅ ሴትን ልጅ ትሪት የሚያደርግበት መንገድ፣ ፍቅሩን የሚገልጽበት መንገድ በጣም ብዙ ለውጦች አሉ። ስጦታ መስጠት እየተለመደ ነው። በአደባባይ ፍቅርን መግለጽ እየተለመደ ነው። እንክብካቤዎች እየተለመዱ ነው። ብዙ ቦታዎች ላይ ውጭ ወጣ ብላችሁ ስታዩ በሆቴሎች በተለያዩ ቦታዎች ላይ ይሆናል አይደለም፣ የሚታዩ ነገሮች አሉ ለውጦች አሉ። ግን ደግሞ መንከባከብ ሲባል ቶሎ ወደ አይምራችን የሚመጣው ይሄ ፊዚካል የሆነ ነገር ነው። ፊዚካሊ የሆነ ቃል ማገዝ፣ ወይ ሲበርዳት መደረብ፣ ወይ ወንበር ስቦ ማስቀመጥ፣ ስጦታ መስጠት፣ ኦፍኮርስ እነዚህ ሁሉ መንከባከብ ናቸው፣ ጥሩን ናቸው፣ ፍቅርን መግለጫ ነገሮች ናቸው። ግን ደግሞ ኢሞሽንን መረዳት፣ ስሜትን መረዳት ከሁሉም የሚበልጠውና ዋነኛው ነገር ነው። በፍቅር ግንኙነት ላይ ዋነኛው ነገር ሴት ልጅ ከምንም ነገር በላይ በቃ መታ መተንፈስ ትፈልጋለች፣ ማውራት ትፈልጋለች፣ ስለተሰማት ነገር፣ ስላየችው ነገር፣ ስለበላችው፣ ስለጠጣችው፣ ስለጓደኞቿ ጓደኞቿ ስላሰበችው ነገር የምትተነፍስበት ሰው ትፈልጋለች ያንን መሆን ለዛ ምቹ የሆነ ሰው መሆን መረዳት ስሜቷን መረዳት። አንዳንድ ጊዜ ስትነግርም ለምን እንደዚህ አታረጊም ኖ እንደዛ እንድትላት አይደለም የምትነግርህ፣ በቃ ጀስት እንድትሰማት ነው የምትነግርህ። የእሷ ሀሳብ የእሷ ኦፒኒን የምታስበው ነገር ዋጋ እንዳለው እንድታውቅ ቦታ እንደሰጣት ማወቅ ስለምትፈልግ ነው የምትነግርህ። ይሄ አንድ ጊዜ ነግራህ የሚያበቃ ነገር አይደለም፣ በቃ ላይፍ ታይም ነው ነው የምትነግርህ። ሁሌ የምትነግርህ ነገር አላት፣ እና ለዛ ሬዲ መሆን የሆነ ቀን አበባ ገዝቶ በመስጠት ምና ብቻ አይደለም፣ በቃ ሁሌ ከአንተ የሚጠበቅ ነገር አለና እዚህ ላይ ብዙዎቻችሁ ፌል ታደርጋላችሁ። እና ማዳመጥ፣ በቃ ሁሉ ጊዜ እሷን ለማዳመጥ ዝግጁ መሆን። በዚህ ብቻ ሴትን ልጅ ማሸነፍ ትችላለህ። እውነቴን ነው የምልህ። የምታዳምጣት ከሆነ ብዙ ነገር ነው የሚገባ፣ ብዙ ነገር ነው የምትረዳት። ዝም ብላይ የምታዳምጣት ዝም ብላይ የምትሰማት ከሆነ ከአንተ ወዴትም በቃ መራቅ አትፈልግም፣ እና ራሷ ፈልጋ ነው የምትመጣው። ስለዚህ እንደ የዚህ አይነት ፐርሶናሊቲን አዳብር። እነዚህን ስህተቶች አትስራ ብዬ ወደ አምስት ነገሮችን ነገርኳችሁ። በጣም እንደሚጠቅማችሁ አልጠራጠርም። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ በአሁን አፊ የዛሬው ደግሞ አንደኛ ነው እናመሰግናለን እያላችሁ ግን ደግሞ ላይክ ሳታደርጉ ልትወጡ ነበር አይደል? በቃ እሺ፣ ችግር የለውም። አሁኑኑ ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው